የቲማቲም ስኪን ኬር ቻሌንጃችን የሶስት ወሩ ዛሬ ጀምረናል። ወደ አራት መቶ ምናምን ጠጉ ሰዎች ፌቨራይት አድርጋችኋልና አይ ሆፕ ሁላችሁም ትጀምራላችሁ ብዬ አስባለሁ እና የተለያዩ ስኪን ችግሮችን አብረን አድሬስ እናደርጋለን። መቅላት እንፈልግ እንቀላለን። ጥቋቁር ነጠብጣቢ ያለብን ሰዎች እሱን እናጠፋለን። አክኒ ያለብን ዲስከለሬሽን ላይክ። አንኢቨን የሆነ እስኪንቶን ካለ አንዱ ጋ ቀይ አንዱ ጋ ጥቁር ያለ መመሳሰል ካለ እሱን እሱን በሙሉ አድሬስ እናደርጋለን ማለት ነው። ስለዚህ አሰራሩን የዚህ በጣም ቀላል ነው። ቪዲዮን ዩቲብ ቻናሌ ላይ ፖስት አድርጌላችኋለሁ እዛ ላይ ገብታችሁ ማየት ትችላላችሁ። ሊንኩ ባዮ ላይ ያለ። እንዲመቻችሁ በሶስት አይነት ነው ያደረግኩላችሁ እንደየቆዳቸው አይነትና ለማይመቻችሁ ሰዎች ብዬ ማለት ነው። ስለዚህ ዛሬ እንጀምራለን። ዋት ነው ሁላችሁም አብራችሁ ትጀምራላችሁ። ላይክ ትንሽ ብትፈጩት ይመከራል። ምክንያቱም ይህ እንደምታዩት እየወደቀ ነው የሚያስቸግረው፣ ግን ስቲል ይሰራል። እሺ ቢወድቅም ችግር የለውም። ያለው ያለው እንደዚህ የቀረው ይሆናል ማለት ነው። እኔ የእኔ የጠቀምኩትኝ ማርና ትንሽዬ ሎሚ ያለውን፣ እሺ እናንተ ደግሞ እዛ ላይ ፖስት እንዳደረኩት የሚመቻችሁን ከዛ ላይ አንስታችሁ አይታችሁ ሰርፋችሁ መጠቀም ትችላላችሁ። እንዳልኳችሁ ለሶስት ወር ነው ይሄንን ቻሌንጅ የምንቀጥለው። ምክንያቱም ኢፌክቲቭሊ ሪዛልት ለማየት ከመጀመሪያ ወር ነው የምንጀምረው ማየት፣ ከዛ ደግሞ በደንብ እንትኖቹን ለማየት ውጤቶቹን ለማየት ማለት ነው። ስለዚህ እንደዚህ እናደርጋለን። አብራችሁ ደግሞ ብታደርጉት ብዬ የምለው እንደ ሀሳብ ምንድን ነው በየሳምንቱ ስክራም ማድረግ ቢኖርባችሁ፣ ዴድ ስኪን ሴሎቻችንን ቶሎ ቶሎ ለማንሳት አዲስ ሴል ስለሚመረት፣ ዴድ ስኪን ቶሎ ቶሎ ባነሳን ቁጥር ቆዳችን ክፍት ስለሚሆን ይህንን እንዲሰራ ውጤታማ እንዲሆን ያግዝልናል ማለት ነው። ስለዚህ በተቻላችሁ አቅም በየሳምንቱ ስክራብ ለማድረግ ሞክሩ። እንደገና ደግሞ ይህንን ኦልሬዲ ያለብንን ችግር ሶልቭ ለማድረግ እየሞከረን አዲስ ችግር መጨመር የለብንም አይደለ? ስለዚህ ምንድነው የምናደርገው በተቻለን አቅም ለብጉር የሚያጋልጹን ነገሮች በሙሉ አቮይድ ማድረግ አለብን ላይክ ወዝ ኦይል ኮንትሮል ማድረግ ሊሆን ይችላል። እናንተ የምታውቁት ለምሳሌ የጸር የምትጠቀሙት የፀጉር ፕሮዳክት ከሆነ ጸጉራችሁ ሲቆሽ ከሆነ ብጉር የሚወጣባችሁ እነኝነኝት ነገሮች ካሉ በተቻላችሁ አቅም እነኝን ነገሮች አቮይድ አድርጎ፣ ምክንያቱም አዳዲስ ብሬክአውቶች መውጣት የለባቸውም። ሌላኛው ደግሞ አኒቨን ስኪን ቶን የሚሰጠን ሃይፐር ፒግመንቴሽን የሚያመጣብን ፀሐይ ነው። ስለዚህ ከቻልን ኤስፔፍ ሰርቲ እና ከዛ በላይ የሆኑ ሰንስክሪኖችን ብንጠቀም ጥሩ ነው። ካልቻልን ደግሞ መግዛት አቅም የለንም ብለን የምንል ሰዎች ደግሞ ስንንቀሳቀስ፣ በተቻለን አቅም ፀሐይ በማይበረታበት ሰዓት ብንንቀሳቀስ፣ ስንንቀሳቀስ ደግሞ ጥላ ይዘን ብንንቀሳቀስ ጥሩ ነው። ላይክ ፀሐይ የሚበረታበት ከአራት ሰዓት ከአምስት ሰዓት ጀምሮ እስከ አስር ሰዓት ያለው ሰዓት በጣም ከፍተኛ ፀሐይ ያለበት ሰዓት ስለሆነ እሱን በተቻለን አቅም አቮይድ ብናደረግ ጥሩ ነው። እንደገና ጥላ ያዙ፣ ኮፍያ ማድረግ ትችላላችሁ። ይህንን ስታደርጉ ሞር ቻሌንጁ ላይ በጣም ውጤት እያያችሁ ትመጣላችሁ ማለት ነው። ይህንን ለማድረግ ሞክሩ። ሁሌም ይህን ከመቀባታችሁ በፊት አሁን እኔ ስለረሳሁት ያላሳየኋችሁ፣ ባለፈው ያዘጋጀሁትን ያሳየኋችሁ የፊት መታጠቢያ ፓውደር አለ አይደለም? መጀመሪያ በሱ በፓውደሩ ፊታችሁን ታጠቡ። ከዛ ከታጠባችሁ በኋላ ይሄንን የቲማቲም ማስክ ከ15 እስከ 20 ደቂቃ ድረስ አፕላይ ታደርጋላችሁ። ከዛ ትታጠባላችሁ። ይሄንን በየቀኑ ለሶስት ወር ነው የምናደርገው። ከሶስት ወር በኋላ በእርግጠኝነት ጥሩ ውጤት አይታችሁ ለእኔም ዲኤም እንደምታደርጉልኝ ተስፋ አደርጋለሁ። ይህንን አስራ አምስት ሀያ ደቂቃ ሲሞላ እታጠበዋለሁ። እናንተም ዴዋን እያላችሁ ከዚህ ቪዲዮ ስር ይህንን ቻሌንጅ የተቀላቀላችሁ ሰዎች ዴዋን እያላችሁ ከስር ኮሜንት ሴክሽን ስር ጻፉልኝ። ምክንያቱም ምን ያህሎቻችሁ እንደተሳተፋችሁ ማወቅ ፈልጋለሁ። ምን ያህሎቻችሁ እንደተጠቀማችሁ ማወቅ ፈልጋለሁ እና ለስንቶቻችሁ እንደሰራላችሁ፣ ለስንቶቻችሁ ደግሞ እንዳልሰራላችሁ ማወቅ ፈልጋለሁ። ስለዚህ በተቻላችሁ አቅም ዴዋን እያላችሁ ኮሜንት ሴክሽን ስር ጻፉልኝ ባይ